ሽዬ እና የሩታ እናት በድጋሚ የተገናኙ ማለት ነው። እንደምታውቁት ሩታ እና አብርሽ ቤተሰብ ቡጥቡጥ ላይ ናቸው። ኃይለኛ ቡጥቡጥ ላይ ናቸው እላቸዋለሁ እና ጋሽዬ እና የሩታ እናት እንግዲህ መክረውበት መክረውበት ተክረውበት ሰክረውበት ነው የመጡ ማለት ነው። ስለዚህ እነዚህ ልጆች ሁሌ ጭቅጭቅጭቅጭቅጭቅ ነው፣ ሁለት ዓመት ሙሉ ጭቅጭቅ። በውስጥ በተላኩልን የተለያዩ መረጃዎች የሩታ እናትና የአብርሽ አባት በቡታ ጅራ እንደ ተገናኙ፣ ይሁን እንጂ ተገናኝተው ያወሯቸው አንዳንድ የማይግባቡበት ነጥቦች እንዳሉ በመጥቀስ ይህ ጉዳይ ወደ ሌላ ነገር እንዳያመራ ከወዲሁ ተፈርቷል ሲሉኝ በውስጥ ዝርዝር መረጃዎቹን አድርሰውኛል። በሌላ በኩል ስለ ብሩክና ሃይሚም አዲስ አስደሳች ሊሆን የሚችል ዜና መሰማቱንም ያደረሱኝ ሰዎች አሉ። ሙሉም በዝርዝር ይዘን መተናል። በተለይ ደግሞ የሩታ እናት እሳት ለብሰው እሳት ጎርሰው ልጃቸውን በሚመለከት ጉዳዮች ዙሪያ ካብርሽ አባት ጋር ስላወሩት ወሳኝ ነጥቦች በዝርዝር የምናካፍላችሁ መረጃዎች ይኖሩናል። ለሁሉም አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ቀጥታ የሚዘንላቸው ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ አብርሽና ሩታ መጣላታቸውን መለያየታቸውን ይፋ አድርገዋል። አብርሽም ከሚኖርበት ቤት ሻንጣውን ጭኖ ቡታጅራ መግባቱ ተሰምተዋል። በሌላ በኩል ሩታ ያለችበት ሁኔታ በጣም የሚያሳዝን ሆኖ ተመልክተነዋል። በሆነ ሆስፒታል ውስጥም ራሷን አለማወቅ እስከምትችልበት ሁኔታ ደርሳ በሁኔታዎች ሁሉ ተስፋ ቆርጣ መጥፎ ጊዜን ከባድ ጊዜን እያሳለፈች እንደሆነ በቪዲዮ ተመልክተናል። ታዲያ እንግዲህ ይህ እንዲህ እንዳለ ነው የሁለቱ ቤተሰቦች በቡታጅራ ተነጋግረዋል ተብሎ መረጃዎቹ የተሰማው። ይህ ግን ይፋ እንዳልወጣም ጭምር ነው፣ በውስጥ ያደረሱን ሰዎች የተለያዩ መረጃዎችን በዝርዝር የነገሩን ማለት ነው። ጋሽዬ እንግዲህ በሁለት ቪዲዮ በተከታታይ ተመልክተናቸዋል። ግን የተመለከትናቸውን በግልጽም የታዩት ከልጃቸው አብርሽ ጋር ነው እንጂ ከሩታና ጋር በመሆን የተለያዩ ነገር የተነጋገሩት ምንም ይፋ የወጣ ነገር የለም። ከልጃቸው ጋር ግን ነጋግሞ ቪዲዮ ሰርቷል ማለት ነው እንደውም በመጨረሻ ቪዲዮ ያው አብርሽ የሩታን መታመም አውቆ በሁኔታው ሁሉ ደንግጦ እኔ እየበረርኩኝ አሁን ወደ አዲስ አበባ መሄድ እፈልጋለሁ ብሎ እንግዲህ ሲነሳ አብርሽ አባትየው መተው ሲቆጡት ሲገስጹት ተመልክተናል። ለሁሉም ነገር ኃላፊነት መውሰድ ያለብህ አንተነህ አሁንም ቢሆን ተረጋጋ፣ ሁሉ ነገር በፍጥነት አትወስን እያሉ ልጃቸውን ሲቆጡ ተመልክተናል ማለት ነው። እንግዲህ ደግሞ በውስጥ በደረሱ መረጃዎች የሩታ እናትን በራሳቸው በግላቸው በጣም በሁኔታዎች ሁሉ እየተበሳጩ እየተናደዱ እንደሚገኝ መረጃዎቹ ወጥተዋል ማለት ነው እኚህ እናት እያሉ ያሉት ይሄ ነገር ቀልድ ነው ወይ ትዳር የተያዘውስ ለምር አይደለም ወይ ምንድን ነው እነዚህ ልጆች እየሰሩ ያሉት እኔ ምንም አልገባኝም ብለው በጣም በሁኔታው ተናዷል በተለይ ደግሞ በቅርቡ ሩታ እርጉዝ መሆኗ ታውቆ ነበረ ታዲያ እኚህ እናት የሩታ እናት በቅርቡ ወደ አዲስ አበባ ሄደው ልጃቸውን አርሰው አብርሽንም ሩታንም መርቀው ለመመለስ ነበር ትልቅ እቅድ የነበራቸው እንግዲህ እኚህ የሚያቀዱትን ነገርም በሰፈር ሰውም አውርተው ነበር። በልጃቸው በሜላት ዩቲዩብም ተናግረው ነበር። ልጄ ስትወልድ ለዛ ፈጣሪ አምላክ ያብቃኝም ብለው ነበር። ታዲያ እንግዲህ እነዚህ ነገሮች ሁሉ ሳይሳኩ ገና እርግዝናዋም ሳይገፋ መለያየታቸውን ይፋ አድርገዋል። ታዲያ በዚህም ራሱ የሩታ እናት በሁኔታው ሁሉ የሰፈር መጠቋቆሚያ ያደረጉኝ እነዚህ ልጆች በሁኔታዎች ሁሉ እያፈርኩ ነው፣ ምንድን ነው እየሰሩ ያሉት ብለው ነው በጣም የተናገሩት። ከዛም አልፈው እንግዲህ ሁለቱንም ልጆች የሚቆጡ የሚገስጹ ኃይለኛም ሰው እንደሆኑ ጭምር ጠቆም አድርገው አልፈዋል። ሳቄም ፍቅሬም ይታወቃል። በዛኑ ልክም ስቆጣ ስናደድ የምናገረውን ነገር ደግሞ እነዚህ ልጆች ያዩኛል፣ ይህንንም ያውቁታል። አሳያችኋለሁ በማለት ጭምር የሩታናት እንግዲህ እሳት ለብሰው እሳት ጎርሰው ነው ይህንን ስላለው ነገር የተናገሩት። በሌላ በኩል እንግዲህ ጋሽዬንም አግኝተው አዋርተዋል ነው የተባለው። ጋሽዬን ያው ያወሩት ምንድ ነው ከዚህ በፊት የሩታናት በተለያዩ ነገር ልጄ መጠቀሚያ ሆነች፣ አብርሽ ሁሌ ያበሳጫታል ያናድዳት ነበር ሲሉ የነበረው የሚገርመው ግን በአሁኑ ጥላቸው እንደዚህ አይነት ነገር አልተናገሩም። አብርሽንም ለመውቀስ አልሞከሩም። ለብቻው አብርሽን ብቻ ነጥለው አለውቀሱም። ምክንያቱም ሁለቱ ግለሰቦች ተጋብተዋል፣ ፊርማን ፈርመዋል፣ የትዳር አጋርም ሆነዋል ማለት ነው። ስለዚህ በተቻላቸው መጠን ሁለቱንም ነው መገሰጽ የፈለጉት። ታዲያ አብርሽን አባት ጋሽዬን ያሉት ምንድን ነው ለምንድን ነው ልጆቹ ትክክለኛ አቋም እንዲወስዱ የማይደረገው? ትዳርንስ ለምንድን ነው በቁም ነገር እንዲመሩ? ጋሽዬ እርስዎም የአብርሽን ልጆትን ለምንድን ነው የማይቆጡት? ብለው እንግዲህ ጋሽዬን የተለያዩ ንግግሮችን ተናግረዋል ተብሎ ነው መረጃዎቹ የደረሰን ማለት ነው። ጋሽዬም ያው ተመልክተናል በተለያዩ ቪዲዮዎችም እየተናገሩ ያሉት ሁለቱንም ነው። እኔ እንደውም እሳቸው እንደውም በጣም ከሚገርመው ነገር ለልጃቸው እንኳን ሊያዳሉ አይደለም፣ ልጃቸውን ነው በጣም ብዙ ቦታ ሲወቅሱም የተመለከት ነው። ሩታኔ ጥፋት አለባት ብያላስብም፣ በእሷ የማይፈረድባትም ነው የሚሉት ደጋግመው። እንደውም ከዛ አልፎ ሁሉ ለሩታ በመቆርቆር በእሷም ቢሆን እኮ መታዘን አለበት። ለአንተ ስንቱ ሴት ነው የሚመጣው፣ ፍቅረኛው ነኝ፣ ፍቅረኛው ነኝ እያለች የማይመጡ ሴቶች የሉም። በእሷም ቦታ ሆኖም ለሚያስብ ሰው የምታሳዝነች ሩታኔ በጣም ምክንያት ንጹህ ልጅ ነች በማለት ጭምር አብርሽ ልጃቸውን ነው ሲወቅሱት ሲናገሩት፣ ብዙ ነገር እንትን ሲሉትም የተመለከት ነው። ታዲያ በቪዲዮ መጨረሻ ግን የተመለከት ነው አንድ አስደሳች ነገር አለ። ያው አብርሽ ወደ አዲስ አበባ ሄዳለው ብሎ መኪና እየነዳ እየበረረ ወደ ሩታ ሊሄድ ነበር። ይሁን እንጂ የአብርሽ አባት ጋሽዬ ሁኔታውን ሁሉ በእርጋታ እንዲያደረግ፣ እሳቸውም አሁን ከዚህ በኋላ ያለውን ነገር በክትትል ማየት ስለሚፈልጉ አዲስ አበባ አብረንም ቢሆን እንሄዳለን ብለው ተናግረውታል ማለት ነው። አብርሽ አንገራግሮ ነበር ሁለቴ ለምን አለፋለሁ? ያኔ አሸምግለህ አስታረከን፣ ብዙ ነገር አየከኛ ጋር ለምንድን ነው አባ የምትለፈው ሲል ነበር። ግን ጋሽዬ በጣም በቃ የሚገርሙ አባት ናቸው። አሁንም ቆርጠዋል። ልብሴን ቀይሬ እመጣለሁ፣ አብረን ወደ አዲስ አበባ እንሄዳለን ተብሎ ነው ቪዲዮ ያበቃው። በእርግጠኝነት እንግዲህ ከዚህ በኋላ ጋሽዬ ወደ አዲስ አበባ እስካሁን ባለው ሰዓት ይገባሉ ብለን እናስባለን። ያለውን ጉዳይም ከሩታ ጋር መክረው ገስጸው፣ ሁለቱንም ያስታርቃሉ ተብሎ ነው እንግዲህ የሚጠበቅ የነበረው ማለት ነው። እንግዲህ የሩታ እናትም በጣም ከባባድ መልእክት ነው ለጋሽዬ የተናገሩት። እነዚህ ልጆች አሁንም ቢሆን እኛን ወላጆቻቸውን እያስወቀሱን ነው፣ በሰፈራችንም የተለያዩ ስም እያሰጡን ነው። ለምንድን ነው ልጆቹ እንዲሚያደረጉት? ለምንድን ነው ትዳርን እንደቁም ነገር የማይቆጥሩት? ጋሽዬ እርሶም ተቆጦ የራሱትን ልጅ ከዛም አልፎ ሩታን መናገር ይችላሉ። እንደ አባትም አሁን ተቀላቅለናል፣ ስለዚህ እንደ አባትም መቆጣት ይችላሉ። ፈቅጃለሁ ብለው ነው የሩታ እናትም እንግዲህ ገልጸው የተናገሩት ማለት ነው። የሩታ እናትም ግን በበኩላቸው እኔ ማንንም ፍቃድ አልፈልግም ጋሽዬን የአብርሽን አባት አከብራለሁ። ስለዚህ ሁለቱንም ልጆቼንም እንደ ራሴ ልጆች ስለማይ ለሩታ ሳላዳላ አብርሽንም እሷንም በደንብ ነው የምቆጠው ብለዋል። የሩታ እናትም ታዲያ እሳቸው ቅዳቸው በስልክ ሊያናግሯት ነው፣ እሷንም ከወዱ ያሰቡት እሷ እንግዲህ የሩታ እናት በስልክ ከዚህ ሆኖ ያወራሉ። ጋሽዬ ደግሞ በአካል ሆነው ሩታን ጠርተው ያወራሉ። ከዛ እንግዲህ በተቻለ መጠን እርቅ እንዲሆንና ስለ ጉዳዩ ግን እንዲደነግጡ ነው ሁለቱም ወላጆች የፈለጉት። ቆም ብለው እንዲያስቡ ትዳር ቀልድ እንዳልሆነም እንዲረዱ እንፈልጋለን። እኛ ወላጆቻችን ይሄ ነገር ተሰምሮበት እንዲያልፍ ነው የምንፈልገው። ልጆቻችንም ይሄን ነገር ጠንቅቀው ይወቁ ሲሉ ነው እንግዲህ የሩታ እናትም የአብረሽ አባትም ስለ ሁኔታው የተናገሩት ማለት ነው። እንግዲህ ጠቅለል ባለመልኩ ግን ያው ጋሽዬ አሁን በቶሎ ይሄን ነገር እርቅ እንደሚፈቱና ሩታንም ጠርተው እንደሚያናግሩ ነው የሚጠበቀው። ሩታ ደግሞ እሳቸውን በጣም ነው የምታከብራቸው፣ በጣም ነው የምትወዳቸው። ስለዚህ በእሳቸው በኩል የመጣ ነገር ወደኋላ አትልም ብለን እናስባለን ሌላ ነገር እንግዲህ ካልተፈጠረ በቀር ማለት ነው። በሌላ በኩል እንግዲህ የብሩክና ሃይሚም ወደ መጨረሻው ያለው ነገር ደስ የሚል ነገር ይመስላል። እንግዲህ ዳኒ ሃይሚን ጠርቶ ሊያናግራት ሞክሮ ነበር። ሃይሚ አሁን ላይ ነቃ ያለች ይመስላል። ቪዲዮ ተመልክታችሁ ከሆነ የብሩክና ሃይሚ አድናቂዎችም እዚህ ቪዲዮ ላይ የምትገኙ ከሆነ አስደሳች ዜና ነው የሚሆነው ብለን እናስባለን። በቃ ከኔ ራቅ፣ በዚህን ያህል ደረጃ ልታስብልኝ፣ ልትጨነቅልኝ አይገባም ብለዋለች ሃይሚ ዳኒን ማለት ነው። አሁን ላይ ያው ብዙ ሰውም ሲናገ ነገራት የነበረው ይህን ነው። እባክሽ ክፍተት አትፍጠሪ፣ ነቃ በይ። እሱ አንቺና ብሩክን ለማለየት የመጣ ሰው ነው፣ ለሁኔታው ጠንቅቀሽ ተረጂ ሲሏት ነበር ብዙ ሰው። አሁን ላይ እንግዲህ ብዙ ነገር የተረዳች ትመስላለች። እንግዲህ ዳኒ የሚያሳየው ነገር የሆነ የፍቅር አይነት ፍላጎት እንዳለው ያው እየታየ መጣ ይመስላል። እሷም አሁን አሁን ላይ ነቃ ያለች እና ስለ እንደዚህ አይነት ጉዳይ እንደሚያስብ የተረዳችም ትመስላለች። እዚህ ላይ ይበቃል፣ ከዚህ በላይ ብዙ ነገር እንድታስብልኝ አልፈልግም። እኔ በወቅቱ ተመተ በነበረበት ሰዓት ሰዓት ከጎኔ የሆንኩት ስላሳዘንከኝ ነው እንጂ ለሌላ ነገር አይደለም ብለዋለች። ዳኒ ደግሞ ደግሞ ደጋግሞ ሲሊያት ሲናገራት የነበረው ዛሬም አንቺ ለእኔ የተለየሽነሽ ሽነሽ በተቸገርኩበት ሰዓት ሰው በደበደበኝ ብሩክ በመታኝ ሰዓትም ከጎኔ የነበርሽነሽ ከጎን ከጎኔ ማንም ሳይኖር አንቺነሽ ነሽ ከጎኔ የነበርሹ እያለ እየደጋገመ፣ ብቻ የሆነ ሌላ ነገር እንዲሰማት እያረገ የተቻለውን መጠን በሆነ ነገር እያረገ በራሱ ዩቲውብ ቻናል ቪዲዮ ለቆ እንግዲህ ሀይሚንም የማይገባ ነገር እንድትናገር አድርጎ ድጋሚ ከብሩኬ ጋር ሊያጣላ ነበር፣ ይመስለኛል ሃሳቡ ግን፣ ያው ሃይሚ ስላሉት ነገሮች ነቃ ብላ በደንብም ጠንቀቅ ብላ ያው በአሁኑ ቪዲዮ የመጨረሻ ቁርጥ የሆነ አይነት ውሳኔ የወሰነች ትመስላለች። እዛው ዳኒ በቆመበት ነው ከእንግዲህ ስለ እኔ ብዙ ነገር መጨነቅ አይገባህም፣ ስለ እኔ የሚጨነቅ ሌላ ሰው አለ በማለት ጭምር ቁርጣ የተናገረችው። በዛ ላይ ደግሞ እንግዲህ የብሩኬን ወንድሞች ሁሉ ሲናገር ያው ሃይሚ እዚህ ላይ ይበቃል፣ የብሩኬን ወንድሞች እነዛ እያልክ እንድትናገርም አልፈቅድም በማለት ጭምር የብሩኬ ወንድሞች እንዳይደ ፈሩ ክብራቸውም እንዳይወርድ ጭምር ቆማ ስትከራከር ተመልክተናል ማለት ነው። በዚህ ቪዲዮ በዚህ ንግግሯ ብዙ ሰው ነው የኮራባት ሀይሚ። አሁንም እንደዚህ ቆራጥ የሆነ ነገር ነው የምንፈልገው ካንቺ። ከዚህ በኋላ ደግሞ የምንጠብቀው ያለ ብሩኬ ፍቃድ ብቻሽን ሆነሽ ዳኒን እንድታገኙ አንፈልግም። በዚህ በኋላም ባለመገናኘት እኛን አስደስችን እያሉ ብዙዎች ኮሜንት ሲያደርጉ ተመልክተናል ማለት ነው። እንግዲህ ዳኒ በቀጣይ ምን ይዞ እንደሚመጣ ለማወቅ ይከብዳል ይመስለኛል። ብሩኬና ሀይሚ ግን ከዚህ በኋላ እነሱ የሚስማ ሙ ነው የሚመስለው። ሀይሚም ስለ ጉዳዩ የደከማት የሰለቻት ትመስላለች። ከዚህ በኋላ ከዳኒም ጋር መምጣት የምትፈልግ አይመስለንም። እዚህ ጋር ይብቃኝ ስትል ነው ለኦዲየንሱም ለእሱም የልፃ የተናገረችው ማለት ነው። ጠቅላይ ልባለ መልኩ እንግዲህ ከወዲያ ከወዲ ሲሉ ከቆዩት መረጃዎቻችን መካከል ነበር ይዘንላችሁ የመጣ ነው። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም።